ይሄ የዘመኑን ላይፍ እኔ ብዙም አላቀ ማወቅም አልፈለገም። ከታገሽ፣ ማክሲመም አምስት ቀን ስድስት ቀን ዋቴቨር፣ ስድስት ወር እንኳ ቢሆን ይሄን ነገር የሚያደርገው ባልሽ፣ ትረስትሚ፣ የፈለገ መጥፎ ባል ቢሆን ተመልሶ ህይወትሽ ላይ ያንቺ የራስሽ አርገሽ ታንበረክኪዋለሽ። ወንዶች እንደ ሴት አደሉም። ትንሽ ነገር ነው የሚበቃንኛን ሴት ልጅ ሶሪቱ ሰይዛት ምንም ነገር እንትን ቢባል ብዙም ላትል ትችላለች። ወንድ ልጅ ግን ልንገርሽ፣ አምሽቼ ስመጣ እኔ እንዳልኩሽ ነው፣ ጋቢም ለብሳ ምንም አድርጋ ታግሳ እራት ቋጥራ። እኔ ጠግቤ ልመጣ ይችላለሁ፣ እኔ ጠጥቼ ምንም አድርጌ ልመጣ ይችላለሁ፣ ታግሳ ቤቢዬ፣ ስታመሽ ምን ትሆናለ ብዬ ነው እኮ። ለምንድ ነው ማተኝው እንኳ ስልሽ ምን ትሆናለ፣ ባሌ አደለ። ይሄን ማድረግ የበታችነት እንዳይመስልሽ ጉቺ ሁችነት ነው አላልኩም፣ የበታችነት ነው አላልኩም። ግን እሷ እናትህ ብቻ ነች። እስፔሻሊ በዚህ ዘመን ምን ችግር አለው ነው? ጠባሁት ማዘር ይሄ የእናትነት ጉዳይ አይደለም። ለእዛ እየጠበክ ከሆነ እ እኔ ደግሞ ለአንተ ጥያቄ ልጠይቅህ። ሶስትም አራት ቀን ታገሱ እና ብትጠብቀው አልክ። ዋት ኢፍ ማምሸቱን ሶስት አራት ቀን ታግሼ ጠብቄ እንዳልከው ቤብዬም ሀንዬም ብዬ ተንከባክቤ እኔ ሀሳብ የያዘኝ ስታመሽ ምን ትሆናለክ? ብዬ ነው ብዬ ተንከባክቤ ያስገብቼ ምንም እንዳልተፈጠረ ሳደርግ ዩኔቨር ነው እኮ። ምናልባት እሱ ማምሸቱን አክሴፕት ያረኩለት መስሎት፣ በቃ ተቀብለዋለች ኖርማላይዝድ አድርጎት ሊኖር ከፈለገስ በጣም ጥሩ ጥያቄ። ኢት ሜክ ሴንስ ይሄ ትክክል ነሽ። እንደዛ የሚመስላቸው ወንዶችም ሊኖሩ ይችላሉ። ግን ይሄ የሚሆነው በምን መቼ መሰለሽ፣ እውነትሽ ነው። ሊሆን ይችላል አንዳንድ ወንድም እንደዛ ሊያስብ ይችላል። በቃ ወይ መሄጃታ ነው ወይ ደግሞ የኔን ማምሸት አክሴፕት አርጋው ነው ምናምን ብሎ አስበውም ሊሆን ይችላል። ግን ያንን ነገር ደግሞ እንዳልሆነ ማሳወቂያ መንገድ አላችሁ እናንተ ባይ ኤኒ ሚንስ። ይህን ልዕላንች አልነግርሽም። ቴክኒኩን አንቺ ራስሽ ታቂዋለሽ፣ በደንብ ታቂዋለሽ። ሴት ልጅ መንገዳችንንማ ይሆንም ኖ ባልን ባሏን ላለመፍታት ትዳሯን ላለመፍታት፣ ባሏ ደግሞ ትዳሩን ላለመፍታት አስቦ ከሆነ ትዳር ሊፋቱ የማይችሉበትን ሊያፋታቸው የሚችላቸውን ነገሮች ሁሉ እየዘጉ መኖሩ ይችላሉ። ምን ችግር አለው ስድስት ወር ብትታገሺ? ምን ችግር አለው አመት ሙሉ ብትታገሺ? እዚህ ጋ ነው ፖይንቱ፣ እዚህ ጋ ነው ፖይንቱ ገባሽ? ምን ችግር አለው

እስከሆነ ርቀት ድረስ ዝም ብሎ ታግሶ ከጠበቃችሁ በኋላ ኢናፍ ብዬ የሆነ ቀን ብድግስን ምንድነው በቤተሰብ በሽማግሌ በባሌም ልጠየቅ ምችለው። ዛሬ ምን ተፈጠረ የምባለው እስከ ዛሬ የተቀበልሽውን ነገር ዛሬ ምን መጣ ሆነስ ይሄን የሚመጣው መንሱር። እኔ አሁን ባልን አለመታገዝ ጥሩ ነው እያልኩኝ አይደለም። ትዳርን በትንሽ ነገር ፍቶ አይደለም። መስዋዕትነት አለው፣ ዋጋ አለው። ቅድም እንዳልከው እናቶቻችን እንዲህ በቀላል አይደለም አልፈው እኛን እዚህ ያደረሱት አይደለም ይበለጡ የድሮ እናቶች መንሱር ሳይታዩ ነው፣ ቤተሰብ ነው የሚያጋባቸው። ባሏ ማን እንደሆነ የምታቀው የሰርጋቸው ቀን ነው አደለ? ግን ተፋቅረው ተዋደው ተስማምተው ቤተሰብ ያፈራሉ። አሁን ላይ ላልከው ነገር አመትም ስድስት ወር ምን የታገስኩት ላይትሴ፣ ከአመት በኋላ ግን መታገስ አቃተኝ፣ ደከመኝ። እንደሰው ሰው አስፈልጎኝ ይሆናል፣ ባል አስፈልጎኝ ይሆናል፣ አሞኝ የለ ይሆናል፣ ማውራት ፈልጌ ይሆናል። እንደ ሴት መታቀፍ ሊያምርክ ይችላል፣ ባልክ ስር መቀመጥ ሊያምርክ ይችላል። ይሄ ሰውዬ የለም ከዓመት በኋላ ሲሰለች ወይ ሽማግሌ የተሰበስባለክ በሀገራችን ባህል ወይ ወደ ፍቺ ይኬዳል አይደል ስትጠየቅች ሴት የምትለው ታግሼ ሰልችቶኝ መሮኛል ነው ብዙ ጊዜ የምንለው በቃ ከአቅሜ በላይ ሆኗል እስከዛሬ ለምን ዝም አልሽ ጥያቄዎች ይመጣሉ ከባል ሳይድ እስከ ዛሬ ሳመሽ ሁሌም አንድም ቀን ኮምፕሌን አድርጋ አታውቅም ዛሬ ምን ተፈጠረ ወይ ጓደኛ ያፈራክ ይመስለዋል በጓደኛ ምክር ይመስለዋል ወይ የቤተሰብ እጅ የገባበት ይመስለዋል ከዛ ቤተሰቦቿ ትዳሬን በጠበጡ ልትባል ትችላለህ። ጓደኞች አፍርታ ነው ትባላለክ። ገባክ። እርምጃ በእርምጃ ተከታትለክ ማስተካከል ነው እንጂ አመትና ስድስት ወር ይቀየራል ብዬ መጠበቅ፣ ልምምዶሹን ኖርማል ያደርገውና እንደተቀበልኩት አድርጎ ይኖርና እኔ ሰልችቶ ኖ ስል ግን ያኔ ምንድን ነው የሚሆነው? እስከ ዛሬ ለምን ዝም አለች የሚባል ነገር ይመጣል እና ይህንን አንተ ከምን አንግል ታየዋለክ? ልክ ጥያቄ ይመጣል። ሁለት ነገር ነው እንደዚህ ብዙ ጊዜ ባል አምሽቶ ሲመጣ ሞስትሊ ሰዎችን የሚያጨቃጭቀው በሰዓት ቤት አለመምጣት፣ ለሴቷ ኬር አለመስጠት፣ ገባሽ ለሴቷ ቦታ አለመስጠት፣ ለልጆቹ ለትዳሩ ለምናምን ቦታ አለመስጠት ነው ሞስትሊ የሚያጨቃጭቀው። ጉቺ፣ ትረስት ሚ ይሄ አሁን ያልሽው ሴንስ ያደርጋል። እውነትሽን ነው። የብዙ ሰዎች ጥያቄ ልክ ነው። ለምንድን ነው አመት ሙሉ የታገስሽው ይሄ ነገር ሲኖር እሱ በየቀኑ ማታ አምሽቶ በሚመጣበት ሰዓት አመቱን ሙሉ ታክሰሽ ዛሬ ምን ተገኘ ልትባል ትችላለች። ግን አመት ትታገስ እያልኩሽ አደለም እኔ መናገር ያለባት ያን ይሄ ምናልባት ትራዲሽናል ሊሆን ይችላል የፋራ ምክር ሊሆን ይችላል፣ ግን ትክክለኛ ነው ብዬ ነው ማስበው። ሁለተኛ ወር ወይ ሶስተኛ ወር ላይ ማታ አስገብታው ጠዋት ቁርሷን ስትበላ በብዬ አውቃሃል አደለ? እኔ ስለምወድ ትዳሬንም ስለምወድ ነው ማታ እስከዛ ሰዓት እየጠበቅኩ አውቃሃል። ግን ከተጋባን ሶስት ወራችን ሞልተዋል። በዚህ ሶስት ወር ውስጥ ስንት ቀን ነው አምሽተህ የመጣኸው? አንተ እሌና ያውቃልና፣ በተቻለ መጠን ነገሮቹ የምታስተካክል ያንን ቀን አደለም። በነጋታው ወላሂ ነው የምነግርሽ 78 ፐርሰንት ወንድ ልጅ በዚህ አይነት ሁኔታ ካስታመምሽው ከዛ በኋላ መሬት ነው የሚሆነው። እንደፈለግሽው ምታጅ ወንድ ነው የሚሆነው። ያሰው ሰው ይሄን ፕሪንስፕል ሞክሪው፣ ወይ ደግሞ እዚህ ያላችሁ ሰዎች ሞክሩት፣ ለውጡን ታያላችሁ። እውነቴን ነው የምነግርሽ። ከዛ በተረፈ ግን ከዛ በተረፈ ግን አመሸ ብለሽ በየቀኑ ባዘር የምታደረጊ ከሆነ አሁን ለምሳሌ አንዳንዴ ምን ይፈጠራል መሰለሽ፣ እኔ ማታ ሁሌ ሁለት ሁለት ሰዓት ቤት መግባት አስለምጄ ይሆናል ትዳሬ ላይ የሆነ ቀን ግን መንገድ አምሽቼ ከቢሮ ስወጣ ምናልባት ድራይቭ እያረኩ መንገድ ሊዘጋጋ ይችላል። አንዴ ደወለች፣ አኔ እየመጣው ነው፣ ጠብቂኝ፣ መንገድ ተዘጋግቶ ነው ልሻለሁ። የሆነ ሰዓት ላይ ደግሞ አሁንም ትንሽ ቆይታ ትደውላለች፣ እየመጣው ነው፣ ጠብቂኝ፣ ራት እኮ ቀርቧል ነው የምትለው። ሶስተኛ ደግሞ ደውላ፣ አሁን ይሄ ሰው ምንድን ነው የሚያስበው? እየተጨቀጨኩ ነው ብሎ ነው የሚያስበው። ግን እሷ እየጨቀጨቀችው እኮ አይደለም፣ ምን ሆኖ ነው ብላ ነው ሲሬስ 70 80 ፐርሰንት ሴት ልጅ 70 80 ፐርሰንት በሚባል ደረጃ ሴት ልጅ እውነት ወደ ትዳሯ ከገባች በኋላ ትዳሯን አለማክበር ከባድ ነው ለሷ። ትዳራቸውን አክብሮ ወዶ ነው የሚኖሩ በብዛት ሴቶች። ችግር ያለው ወንዱ ጋር ነው። እኛን ለብዙ ነገሮች የምንጋለጠው ሴት፣ ግን አንዴ ትዳር ብላ ከገባች በተለይ ልጅ ከወለደች ልጅም ደግሞ አትውልድ እውነት እውነተኛ ባሌ ነው ይወደኛል ብላ አምና አብራ ከኖረች፣ ትራስት ሚ በቃ እንትን ማድረግ ይቻላል። ግን ትልቁ ፖይንት ያን ሁሉ ወሬቴና አንቺን አሁን ማሚና ዳዲ የኖሩበትን ስታይል አምጪው አሁን እዚህ ላይፍ ላይ እዚህ ጄኔሬሽን ላይ ያኔ ምን ይሆናል መሰለሽ? እሺ ብለሽ ትኖሪያለሽ። የኔ እናትና አባት ሲጣሉ ልንገርሽ አባት እናት ከተጣላች የኛ አካባቢ ሰው ልጅ ተጣልቶ ከመጣ አያሳድርም። ቤቱ ኤርሊ ከሆነ አምሽቶም ቢሆን ቤታቸው ወስዶ ከባል ጋር ያስታርቃል የድሮ አባት። የአሁኑ አባት ግን ደውሎ እንኳ አይጠይቅም። እውነቴን ነው የምነግርሽ። ለምን መሰለሽ? ያን የምናደርገው ይሄ ኢጎ አለብን። እኔ አሁን ልጄ ከባሏ ጋር ተፋታ ብትመጣ በታሪክ ቤቴ አላሳድራትም። እዣት ነው የሚሄደው። ምንድን ነው ምን አጥፍታ ነው ብዬ ነው የምጠይቀው። ያን ማድረግ ግን ምንድነው እንትንም የሚያደርገን ኢጎ አለብን። ወይ ባልየው ሀብታም ይሆናል፣ ወይ አባትየው ሀብታም ይሆናል። ማን ስለሆነ ነው ነ ሱ ተይውና ነ ይኸው ኑሪ ምናምን ነው የሚባለው። ይሄ ግን ልክ አደለም፣ ቶታ እኔ አላምንበትም። በዚህ ጉዳይ ላይ ትልቁ ፖይንት ሴት ልጅ ከታገሰች ወንዱም ከታገሰ፣ አለመታገስ ነው ትዳርን ብዙ ጊዜ ለፍቺ የሚያጋልጠው። በዚህ እድሜ እኔ ከአንድም ሁለት ትዳር ሉዝ በእርግጠኝነት ነው ምነግርሽ ሉዝ ያረኩበትን ነገር ቆም ብዬ ሳስበው ያን ነገር ታግሼ ባልፍ ኖሮ ሰክሰስ ላረግ ችለው ነበረ። ባለመታገሴ ነው ያ ነገር የመጣው እሷም ደግሞ ባለመታገሷ ነው ያ ነገር የመጣው ጉቺ፣ ትዳር ላይ ያለ ሰው አሁን እዚህ ያላችሁ ሰዎች ትዳር ላይ ያላችሁ ሰዎች ትረስትሚ አንዴ ካገባሽ በኋላ የህይወት ፍጻሜ አይደለም። ፈተፋተ መኖር ትችላለህ እኮ። ግን የፈለገ ነገር ቢሆን እጃችሁ ላይ ያለውን ሰው አጥብቃችሁ ያዙ። ሴትም ባሏን ወንድም ደግሞ ሚስቱን፣ በቃ ከሷ የበለጠልህ ማንም ሰው የለም። በእውነት በእውነት እውነቴን ነው መነግርሽ። ምናልባት ትዳራቸውን ሉዚ ያረጉ ምናምን ሰዎች ሊደበራቸው ይችላል፣ ግን በትዳር ያለ ሰው በትዳር አንዴ ከገቡ በኋላ በትዳር እንደመኖር ደስ የሚል ነገር የለም። ጉቼ ሲሬስ እውነቴን ነው ምነግርሽ። አሁን እኔ እናንቺ ስናወራ እድሜም ሊሆን ይችላል ምንም ላይመስለን ይችላል፣ ግን እድሜያችን ሲሄድ የሆነ ኤጅ ላይ ስንደርስ ሰው የሚያስፈልገን ሰዓት ይመጣል። ገባሽ? ሰው በሚያስፈልገን ሰዓት ላይ ነገሮቹ ጥሩ አይሆንም። አሁን አንቺ ቆንጅዬ ነሽ እንደፈለግሽ ተውኛለሽ፣ እርግጠኛ ነኝ ስንት ሰው ሜሴጅ እያላክልሽ ነው፣ ለብዙ ጉዳይ በዚህ ሰዓት እዛ፣ ኖርማል ወንድየው ጋም እንደዛው። ግን ይሄ ሁሉ የሆነ ሰዓት ላይ ይቆማል። የመፈለግ ድልሽ እየቀነሰ ነው የሚሄደው እንጂ እየጨመረ አይሄድም። እኔ አሁን በሜሴጅም ከአቅም በላይ ደግሞ ሆኖባቸው ብዙ ሴቶች ቪዲዮ ይሰራሉ። ታያለሽ አግባኝ እንደዚህ አይነት ጥያቄ ማለት ነው። የሆነ ሰዓት ላይ ደግሞ እኔ ራሴ ፈልጌ የማጣበት ጊዜ ይኖረኛል። ምርጫ ውስጥ የማልገባበት ጊዜ ይመጣል ማለት ነው። ያ ጊዜ ሳይመጣ ዛሬ ላይ ነው ነገሮቹን ማስተካከል ያለብን፣ በጣም በምናምርበት ሰዓት፣ ንግግራችን ተሰሚነት ባለው ሰዓት፣ ፋይናንሻሊ ሻይን የምናደረግበት ሰዓት ላይ፣ ስትሮንግ አቋም ባለንበት ሰዓት ላይ ገባሽ። ከተወሰነ ኤጅ አንቺ ራስሽ አታውቂም። አሁን ትላልቅ ከአንቺ እድሜ በላይ ያሉ ባለትዳር ያልሆኑ ትላልቅ ሴቶች ምን አይነት ሰው ነው የሚፈልጋቸው? ለምንስ ደግሞ እየፈለጋቸው ነው? ያው እንደዚያን ነገር እዚህ ላይ ማውራት አልፈልግም። ስለዚህ የሰው ልጅ እድሜ በተአምር ቁሞ አይጠብቅንም። ከሆነ ኤጅ በኋላ የመፈለግ እድልሽ እየጠፋ እየጠፋ እየቀነሰ እየቀነሰ ይሄዳልና። እድላችሁን ተጠቀሙ ነው ለማንኛውም ምን አይነት ዘፈን ነው የምትወጀው? ልክፈትልሽ የማን ዘፈን ልክፈትልሽ የአሊቢራን ኒንዴማ ኒንዴማ የት መሄድ ፈልገች ነው ደግሞ ነው አሊ ቢራን በጣም ነው የምወደው የሀገሬ ልጅ ነው የሰፈሬ ልጅ ነው ለዛ ነው የምወደው ኮሜንት መኖር እና ማውራት ይለያያል፣ የሚሉ አሉ። ይበል እዚህ። ሪያሊቲ ግን ይሄ ነው፣ በቃ ሪያሊቲ። ቆንጆ የሚያወራች ነገር ሁሉ ልክ ነው፣ ይጠቅምሻል። እሺ እናቴ፣ እሺ አየሽ። እቺ አሁን በቃ አይምሯ ማቹርድ እያደረገ ያለ ሴት ነው እንደዚህ የሚያስበው። እኔ ጋ በሚሳደብ ሰው እኮ እያየው ነው ግን እነሱ ምንድናቸው መሰለች ገና በቃ አለ አይደለ

ፎሎ እያደረጋችሁ ፎሎ አድርጉ። ብዙ ሰው ኦሮምኛ ትችያለሽ ወይ እያለሽ ነው አለች። የድሬዳዋ ልጅ ነኝ። ደግሞ ዘር ምናምን በዚህ ዘመን አስቸጋሪ ነው፣ አትናገሪ አንቺ። ሰብስክራይብ አድርጉልኝ ላይ አለ የመንሱር ላይ የመንሱርንም ኮንቨርዜሽን ፖስት አረገዋለሁ። የሚጠቅመው ሰው ካለ ላይ ለምን ዘፈን አስከፈትሽኝ? ታዲያ እዚህ ድረስ ያለውን እስከ ዘፈኑ ድረስ ያለውን ቆርጠዋለዋ ከንትኑ ላይ አይደል ማወርደው። ኮፒራይት እንዳይሆንብሽ ጥሩ ነው። ፖስት አርጊው እኔ ባይዘው። ጉቺ አንድ ነገር ስሚኝ፣ በሁለት አይንሽ በሁለት ጆሮሽ አዳምጨኝ። እዚህ ጋር ያላችሁ አንድ ሺህ ሰዎች በሁለት አይን በሁለት ጆሮ አዳምጦ ስንት ሰው ነው አንቺ ጋር ያለው? አንድ ሺ ሁለት መቶ ኦልሞስት ከሶስት ከሁለት ሺ አምስት መቶ ሰው በላይ ወደ አምስት ሺ አይን ወደ አምስት ሺ ጆሮ በላይ እያየን ነው ማለት ነው። ምን ተፈጠረ መሰለች ጉቺ፣ የዛሬ ሶስት አመት የዛሬ ሶስት አመት ቢሊዮነር ታቂዋለች? ቢሊዮነር የሚባል በቲክቶክ ቢሊዮነሩ ምንቴ ቢሊዮነር ምንቴ ቢሊዮነር ሚኮ ማይኮ የዛሬ ሶስት ዓመት አስተዋውቆ ወዳጄ ነው። በጣም ትልቅ ቢዝነስ ያለው ሰው ነው። አስተዋውቆናልና ምን ተፈጠረ መሰለሽ? የዛሬ ሶስት ዓመት እኔ ብሔር ብሰድብ ኖሮ፣ እኔ ሃይማኖትን ብሰድብ ኖሮ እኔ የሆነ አንቋሽሼ የሆነ ነገር ብናገር ኖሮ ዲስሪስፔክት አርጌ ብናገር ኖሮ ለትውልድ የማይጠቅም ነገር ብናገር ኖሮ ያኔ የነበረው የሶስት ዓመቱ ጉዳይ ዛሬ ላይ የአንቺን ማንነት ያሳያል። ስለዚህ ይሄ አንቺ እንኳ ምንድን ነው ያልሽው? ይህን ኤዲት አድርጌ ዩቲዩብ ላይ ያስቀምጠዋለሁ ነው ያልሽው። ይሄ ማለት ምንድን ነው? ሀያ ዓመት የሚቀመጥ ነገር ነው ማለት ነው እኔና አንቺ እስካሁን ያወራነው ወሬ የዛሬ 20 አመት፣ የዛሬ 10 አመት ሲደመጥ ለትውልድ በዛ ሰዓት ላይ ለትውልድ የማይጠቀም ከሆነ አደጋ አለው። ቲክቶክ የሆነ ሰዓት ላይ ያልፋል። እነማን ነበሩ የሚባል ነገር ታውቂያለሽ። እነማን ነበሩ ምን እንደሆነ አታውቂም። ለምሳሌ ድሮ እነ ኃይሌ ገብረ ስላሴ በሩጫው ነበሩ፣ እነ ደራርቱ ቱሉ በሩጫው ነበሩ። ገባሽ? ዛሬ ላይ ደግሞ የሆኑ እነማን ነበሩ የሚባል ነገር አለና በቲክቶክ እነማን ነበሩ የሚባል ነገር ሲመጣ በክፋት የሚጠሩ ሰዎች፣ በስድብ የሚጠሩ ሰዎች፣ ሰውን ብሔርን ከብሔር ጋር የሚያጋጩ ሰዎች፣ የውሸት ፖለቲካን ሶሻል ሚዲያ ላይ የሚያራምዱ ሰዎች በሆነ ጎራ ተቀምጠው እነ እከለ ደግሞ በሆነ ጎራ ተቀምጠው፣ ገብቶሻል። እነማን ነበሩ የሚባል ሊስት ላይ ስንገባ ጥንቃቄ ያስፈልገናል። ስፔሻሊ ገንዘብ ለማግኘት አሁን ሶሻል ሚዲያ ላይ የምታዩ ነገር ትንሽ ከባድ ነው። አንቺን እንኳን እስካሁን ብዙም አላየውሽም ከዚህ ጋር የወረደ ነገር ቪዲዮ አላየውም። አይዶኖ አይዶኖ ነው እንግዲህ አንቺ ራስሽን ታውቂዋለሽ። በተለይ ሴት እህቶቻችን፣ ይሄ ከባህል የወጣን ነገር የምናደርግ ሰዎች ከባድ ነገር ነው። ፐርሰናል ነገር ለምሳሌ አይተሻል፣ የሆነ ሰሞን አጀንዳው ሆኖ የነበረ የግለሰቦችን ያለ ልብስ የወጡ ቪዲዮዎችን ብዙዎቻችን ጋር እየተጋራ ነበር። ብዙ ሰው ያ ነገር ምን ያክል የሰው ሕይወት ሊያባላሽ እንደሚችል አስቢ። አሁን ተረስቷል እኮ ግን እዛ ቦታ ላይ ቁጭ ብለዋል። የዛሬ የተወሰነ አመት በኋላ ልጅ አለሽ፣ ልጅሽ ያድጋል፣ ትዳር ይኖርሻል። የእከለ ልጅ እኮ እንደዚህ ታደርግ ነበር ነው የምትባዩ። ማሚ ምንድነው ይህን ያክል? አሁን እዚህ ቲክቶክ ላይ ተሳዳቢ የሚባሉ ሴቶች ተሳዳቢ የሚባሉ ወንዶች ልጃቸው ያን ጥያቄ ሲጠይቅ መልስ አይኖራቸውም። ትረስትሚ የአሁኑ ጀኔሬሽን ደግሞ ከባድ ነው። ኦኬ ይንን የዛሬ 15 ዓመት ጎግል አርጎ ነው የሚያወጣልሽ። ጉቺ ማሚ ምን ነበር የምታወራው? እንዴ ማሚ እኮ በጣም ታዋቂ ሴት ነበረች የዛሬ 20 ዓመት፣ እናቱ እኮ ታዋቂ ነች ይሉና ጎረቤቶቹ፣ ጎግል ያደርጉሻል። ኦኬ ይንን ያኔ ልጅሽን እኳ በአንቺ እንዲያፍር ታረጊያለሽ ማለት ነውና፣ እኔ አንዳንድ አሁን ባለፈው ሰሞን የሆነ ቪዲዮ አይቼ የሆነ ነገር ስትናገር አንድ ሴት ልጅየው ከዛ ጋር ሁና የሆነ መልስ ትመልሳለች። አይ ቲንክ ልክ አደለሽም ነው የምትላት እና ትሰድባታለች። እሷ ራሷ ምንድን ነው ይሄ? አስቢው። የፈለገ ነገር ቢሆን ጉቺ፣ እኛ ከባህላችን የማይመቸል ነገር ሊኖር ይችላል ገባሽ? የሚመቸልም ነገር ሊኖር ይችላል። የፈለገ ነገር ቢሆን ግን የሆነ ሰዓት ላይ የሆነ ሰዓት ላይ አርጅተሽ አንገድሽን የሚያስደፋ ነገር ከተፈጠረ አደጋ አለው፣ እና እጅግ በጣም ጥንቃቄ ያስፈልጋል። የቅድሙ አስር ሺህ ጆሮ እና አይኖች አሁን መበታተን ትችላላችሁ። አሰራዛን ብለዋል። ኦኬ እወጣለሁ። እና ጉች እንደዛ ነው። እንግዲህ ለመጣክ በጣም ነው የማመሰግነው ስለነበረን ኮንቨርሴሽን። አይ ሆፕ አይደብርክም። ፖስት ባደርገው ብዙ ሰዎች ቢማማሩበት፣ አረ ብር ሸቂበት። ሳንቲም ካገኘሽበት ይሄን ፊት እንደፈለግሽ አርግ፣ የሆነ ችግር የለብኝ። የአንተ ቤተሰቦች ሰዎች ዩቲዩብ ቻናሌን ሰብስክራይብ ያድርጉልኝ። አዎ ፕሊዝ ሰብስክራይብ አድርጉላት። ምንም ጉዳት የለውም። በቀንነት ካሰብ ነው ምንም ጉዳት የለውም። ሰብስክራይብ ተደርጎ የሰብስክራይቡ ቁጥር መብዛቱ ለማስታወቂያ ለብዙ ለብዙ ነገር የሆነን ሰው ሕይወት ሳታቁት እየቀየራችሁት ነው ማለት ነው። ስለዚህ አድርጉ ሰብስክራይብ፣ እርስ በርስ ፎሎም ተደራረጉ። ግን ለበጎ ነገር እንጠቀምበት። ተንኪ ጉቺ፣ በጣም አመሰግናለሁ። በጣም አመሰግነው ስለመጣክ መልካም ጊዜ ተመኝቻለሁ።